ብዙ ጊዜ ኮመንት ላይ ተጠይቁኛላችሁ፣ ቪዲዮ ስሰራ ማለት ነው ሺኤን ላይ በነጻ ያጠለብኳቸውን እቃዎች ቪዲዮ ስሰራባቸው ለምን ለኛ አታሳይን እምላላችሁ የቶቼ። ዛሬ ደግሞ አሳያችኋለሁ። እዚ ጋር ሺኤን የሰጠኝ ብር አለ። በሱ ብር ደግሞ እንዴት እንደሚጠልብ አሳያችኋለሁ። ከዛ ደግሞ እናንተም እንዴት አድርጋችሁ ተጫውታችሁ ይሄንን ብር አግኝታችሁ ከዛ ደግሞ እንደኔ በነጻ መጥለብ እንደምትችሉ አሳያችኋለሁ። አሁን ደግሞ ይሄው ምንም አይነት ብር ሳትል ከፍል የሰባት መቶ ሪያል እቃ እንዴት አድርጌ በነጻ እንደምጠልብ ላሳያችሁ ማለት ነው እዚ ጋር ቼክ አውት ብዬ ገባለሁኝ። አሁን ሺኤን በሰጠኝ ብር ነው መጥለብ የፈለኩት። እዚጋ ካሹን መነካም ካርድ መነካ ምንም ነገር ሳነካ ወደ ታች ወርድና እዚጋ ሺኤን የሰጠኝ ብር ስድስት መቶ ሰላሳ ሪያል ነው እሱ የሰጠኝ ብር ያለው ማለት ነው። ስለዚህ እዚጋ ኮድ መጠቀም አለብኝ ዲስካውንት እንዲያደርግልኝ ብሩ እንዲበቃኝ ማለት ነው። ይህን ኮድ ደግሞ የት እንደምታገኙ ከፈለጋችሁ ንገሩኝና ቀጣይ ቪዲዮ መሰራላችሁ ይሆናል። አያችሁ የሰባት መቶ ሪያል ብር የነበረው ይኸው ሀምሳ ሰባት ወይም ደግሞ ሀምሳ ሰባት ሪያል ቀነሰልኝ። ማነው ዲስካውንት። እናንተ ራሱ ልብስ በብር እንኳን ስትገዙ እንዲህ አድርጋችሁ ዲስካውንት እንደምታስደርጉና እንዲህ አድርጋችሁ እንደሚቀንስላችሁ አሳያችኋለሁ። ይሄ ራሱ ካሽ ራሱ በብር ራሱ ስትጠልቡ ብዙ ጊዜ ሺኤን ከጠለባችሁ በኋላ ብር ይጨምራል ትላላችሁ። እና እሱን ደግሞ እንዴት አድርጋችሁ እንደምትቀንሱ ከፈለጋችሁ ቪዲዮ ቀጣይ ቪዲዮ ሰራላችኋለሁ። አሁን ደግሞ እዚ ጋር ይህንን ጠቀማለሁ። ይሄ ቃጠልቤ በኮይን የሰበሰብኩት ነው። አሁን ደግሞ ሺኤን የሰጠኝን ብር አሳያችኋለሁ። እዚ ጋር ነው ያለው ይሄ ብር ነው። ማነው ስድስት መቶ ሰላሳ ሪያል የሰጠኝ ብር አለ እሱንና ካለው ከዛ፣ እዚ ጋ እንደሚትመለከቱት ዜሮ ዜሮ ማለት ነው። ምንም አይነት ብር ሳልከፍን ነው በነፃ ነው የምጠልበው። የሰባት መቶ ሪያል እቃ እዚ ጋ እንደምት የስምንት መቶ ምን የሰባት መቶ ከነ ዲስካውንት ምናምኑ ነው እንጂ የስምንት መቶ ሪያል ሀያ አንድ ሪያል ነበረ፣ የስምንት መቶ ሀያ አንድ ሪያል እቃ ነበረ። ይሄው በዜሮ ዜሮ ሊጠልበው ነው። ይሄው እዚ ጋ ብዙ ጊዜ ካርድ ተጠቅመሽ ነው ለሚትሉ ይሄው ካሽም አናካውም ምንም ነገር አናካውም ካርድም አናካውም። ግዴታ ራይት ማድረግ አለባችሁ። ስለዚህ እኔ ደግሞ ራይት ማድረግም አይጠበቅብኝም ሺን የሰጠኝ ብር ስለሆነ ራሱ ስለሚሰጠኝ ማለት ነው። እዚ ጋ ኦኬ ላለው እንደምታዩት ሀታ የዲሊቨሪ ራሱ አልከፍልም። ገባች? እሱ ቦታ ራሱ ጠፍቷል። አሁን ደግሞ ኦኬ ስለው ይጠልባል ማለት ነው። ይኸው እንደምትመለከቱት ጠለፍኩኝ፣ ጨረስኩኝ ማለት ነው። አሁን ደግሞ የቱ ጋ እንደሚገኝ ላሳያችሁ። ይሄው የጠለፍኩት እቃ እዚ ጋ ይገኛል ማለት ነው። ይው ዜሮ ዜሮ ምንም አይነት ብር አልከፈልኩም። እዚ ጋ ነግቼ ላሳያችሁ። የጠለፍኳቸው እቃዎች እነዚህ ናቸው። እነዚህን ሁሉ ሽቶ የምትፈልጉት የገላ መታጠቢያ ሽቶ ራሱ ይሄ የጉቺ ሽቶ ራሱ ጠልቤዋለሁ። ሶስት መቶ ምናምን ብር ነበረ፣ ግን በርካሽ ጠልቤዋለሁ። እንትን ለገላቸው ከታጠባችሁ በኋላ የምትቀባቸው ሽቶዎች የትንንሾቹ የምትፈልጉትን አይነት ግዴታ የመረጥኩትን መሆን የለበትም። ገባችሁ። ይህን ብቻ አይደለም የጠለብኩት ያያችሁ። እነዚህን ሁሉ ጠልቤያቸው ገና መንገድ ላይ ናቸው አልመጡም ማለት ነው። ስለዚህ ህባይቤ እናንተም ደግሞ እንዴት እንደምትጠልቦ አሳያችኋለሁ። ተከተሉኝ። ቅድም ስለ ሺኤን በዚህ ስልኬ ቪዲዮ ሰርቼ ላችሁ ነበረ ጅምርቱን ሳላሳያችሁ ቪዲዮ እየቀረስኩ መስሎኝ አንድ ሁለት ከነካ በኋላ ነው ቪዲዮ እንዳልከፈትኩ ገብቶኝ ከዛ እስከ መጨረሻ ቪዲዮ አሳይቻለ። ግን ጅምርቱ እንዴት እንደገባው ላሳያችሁ ማለት ነው። ሺኤን ላይ ትገባላችሁ። ከዛ ከላይ ሰርች ጋር ትገቡና እኔ ምጽፋውን ኮድ ትጽፋላችሁ ማለት ነው ሰላሳ ሁለት ከዛ ሰባ ሁለት ሰባ ሁለት ሰባ ሁለት ከዛ ሶስት ትሉና ይህንን ቁጥር ኦኬ ትሉታላችሁ ማለት ነው። እንደዚህ ኦኬ ስትሉት የመጫወቻ ቦታ ይከፈትላችኋል። እንደዚህ ነው የሚመጣላችሁ። ከዛ የጫውታውን ቦታ ሲከፈትላችሁ፣ ከዛ ራሱ ይመራችኋል። ራሱ ያው አያችሁ፣ እዚህ ጋር እንደሚመራ እየነካችሁ እየነካችሁ እንደዚህ ኒኩ ይላችኋል ማለት ነው። አያችሁ ጫውታው ገና እንትን ሳልጨርስ ነው ወደ እናንተ የመጣሁት። ና በሌላ ሌላ ጫውታ ነው ይህም ማሳያችሁ ማለት ነው። ስለዚህ እንደዚህ ሆናችሁ ነው የምትገቡት። እንደዚህ ነው ጫውታው የሚመጣላችሁና ስለዚህ ከዛ ደግሞ አሁን ቪዲዮ ላስገባችሁ፣ ይቅርታ ቪዲዮን ላስገባላችሁና እስከ መጨረሻ ህይወት ወደ ቪዲዮ ቤተሰብ እየቀረስኩ መስሎኝ፣ ወላ ላዚም ይቅርታ አድርጉልኝ። አንድ ሁለት ተጫውቼ ስልኩን ካሜራ የከፈትኩ መስሎኝ፣ ለካ ቪዲዮ አናካውትም። ስለዚህ እየተጫወትኩ ነበረ። ኮዱን ኦኬ ብላችሁ ስትገቡ እንደዚህ አይነት ነገር ይመጣላችኋል። ጨዋታውን እየተጫወታችሁ ስትሄዱ ማ ነው እኔ ገና አሁን ነው የከፈትኩት በነገራችን ላይ ግን ቪዲዮ እየቀረጽኩ መስሎኝ ሳልቀርጽ ጫውታው ሲጀምር አልታየም ማለት ነው። አሁን ደግሞ ገና ወላሂ ሁለት ብዙ ጊዜ ብቻን የነካካሁት ስለዚህ አሁን ደግሞ ላሳያችሁ ማለት ነው። ኦኬ ትላላችሁ እንደዚህ ኦኬ ስትሉት ራሱ ይመራችኋል። በነገራችን ላይ እንደዚህ ይመጣላችኋል ማለት ነው። ሁለት ጊዜ ብቻን የነካሁት ከዛ ኮዱን ኦኬ ብላችሁ ስትገቡ አንድ ሁለት ስትነኩ እዚህ ጋር ያደርሳችኋል ማለት ነው። ገና አሁን ነው ጫውታውን የጀመርኩት እዚህ ጋር እንደምትመለከቱት ከዛ ኦኬ ትላላችሁ እንደዚህ ኦኬ ስትሉ ራሱ ይመራችኋል። ገባችኋ ባይቤ እራሱ ይመራችኋል። እና እንደዚህ በመጫወት ነው እኔ ብር ያገኘሁትና፣ ጨዋታውን ጫዋታውን እስከ መጨረሻው ተከታተሉኝ። ምን ምን ማድረግ እንዳለባችሁ እና ምን እንደምታረጉ አሳያችኋለሁ። ብዙዎቻችሁ ውሸታም ውሸታም ስለምትሉ ነው ይህንን ጨዋታ ላሳያችሁ የመጣሁት ማለት ነው። ግን ጅምሩ ብቻ ነው እንጂ ያልታየው ሙሉ ጨዋታ ነው። ገና ሁለቴ ብቻ ነው የነካሁት እንደነገርኳችሁ። እነዚህ እንነካለን ራሱ ሲመራችሁ ትነካላችሁ። መጨረሻ ላይ ነው እናንተ የሚያስቸግራችሁ ና አብዛኞቻችሁ ውሸታም ስላላችሁኝ እስከ መጨረሻው ተከታተሉኝ ማለት ነው። እዚህ ጋር ይኸው ራሱ ኮይን ሰጥቶኛል። ገብቷችኋል። ብዙ ጊዜ ውሸታም ነ ሼር አድርጉ ይላል ምናምን ለምትሉ እኔ ሼር አድርጌ አይለኝም። ገባችሁ አባይ ቤ። ስለዚህ ውሸታም አይደለሁም። እስከ መጨረሻው ተከታተሉኝ። እናንተ ደግሞ እምቢ ካላችሁ ምን ማድረግ እንደምትችሉ አሳያቸዋለሁ። ስለዚህ እስከ መጨረሻው ተከተሉኝ ማለት ነው እኔ አንድም ቀን ሰው ጋር ሼር አድርጌ ብሎኝ አያውቅም። እኔ ግን ኮዱን የምንሰጣችሁ እናንተ እንድትጠቀሙበት ስለምፈልግ ነው ማለት ነው። ገብቷችኋል ሀባይቢ። ስለዚህ አሁን ደግሞ እስከ መጨረሻው ከተጫወትኩ በኋላ እናንተ ደግሞ ሼር አድርጉ ሲላችሁ ምን ማድረግ እንዳለባችሁ እነግራችኋለሁ። እስከ መጨረሻው ተከታተሉ ሀባይቢ። አላህ የጠብቀን የሚጠብቃችሁ። ላይኩን ግን አትርሱት። ላይክ እያደረጋችሁ እና እንዲህን እየነካን እንሄዳለን ማለት ነው እና ጨዋታውን አንድ ሁለት ነካክቼ የሚገርማችው ነገር ሴት ጠርታኝ ሄድኩኝ። ከዛ በኋላ ጨዋታውን ረሳሁት ማለት ነው። ግን ባቆምኩበት ቦታ ጀምራለሁ ብዬ ስመጣ ለካ ቪዲዮውን አናካሁትም። ገብቷችኋል? ቪዲዮውን ረስቼዋለሁኝ፣ ኦኬ አላልኩት። በዚህ መኪናት ደግሞ ቪዲዮው ጅምርቱ አልታያችሁም ማለት ጅምርቱ አልታየም ማለት፣ ይሄ የጨዋታውን ግማሽ ይዤ የመጣው ማለት አይደለም ሀባይቢ። ስለዚህ ጨዋታው ሙሉ ነው። ይሄው ገና አሁን ነው ፕሮሰስ እየገባው ያለሁት አሁን እዚህ ጋር እየነካካችሁ ስትሄዱ ራሱ ይመጣላችኋል። እንደዚህ ሲመጣ ራሱ እስከሚጨርስ ጠብቁታላችሁ እና ተጠቀሙበት አባይቢ፣ ውሸት አይደለም። አያችሁ፣ ሼር አድርጊ ብሎ ሲመጣልኝ እኔ ኤክስ አድርጌ ነው የምመለሰው፣ ጨዋታውን ለመጨረስ ማለት ነው። ገብታችኋል አባይቢ። ሼር አድርጉ ብሏችሁ ሲመጣ ደግሞ፣ ጨዋታን ከጨረስን በኋላ ምን እንደምናደርግ አሳያችሁ እነግራችኋለሁኝ። እኔ አሁን ገና ጨዋታውን አልጨረስንም፣ እስከ መጨረሻ አልሄድንም። ጋራሱ ፕሮሰስ እያደረገ ነው ስለዚህ ተከተሉ ማለት ነው። እስከ መጨረሻው እዩት፣ ይጠቅማችኋል። አያችሁ እንደዚህ ሲመጣልኝ እኔ እችን ኤክስ ነክቼ ነው የሚመለሰው። ግን እናንተ ጋር ግዴታ ሼር አድርጉ የሚላችሁ ከሆነ በእነዚህ ሼር ታደርጋላችሁ። እንዴት ሼር እንደምታደረገው አሳያችኋለሁ። በመጀመሪያ ግን ጠብቁን፣ ጨዋታውን ልጨርሰው። እናንተም ጋር ጨዋታ ግዴታ እስከ መጨረሻ መጭረስ ስላለባችሁ ነው። እኔ ግን ገና ጨዋታውን እየተጫወትኩ ነው። እኔ ሰው ጋር ሼር አድርጌ አይለኝም። እናንተን ደግሞ ሼር አድርጌ ካላችሁ ምን እንደምታደረገው አሳያችኋለሁ፣ እንደነገርኳችሁ ተከተሉኝ ማለት ነው። እስከ መጨረሻ ሳታዩ ውሸታም ነሽ ከማለት ተቆጠቡ ማለት ነው። አያችሁ ራሱ ፕሮሰስ በጣም ነው ያለው። ስብር ያሳጣል፣ ግን እናንተ ስብር አድርጋችሁ ከተጫወታችሁ ይጠቅማችኋል ማለት ነው። ገና አሁን ነው የኮዱ ቦታ የተከፈተው። ቅድም ኮድ አልነበረም አይታችኋል። እና ኮዲሽን ተጠቅመሽ እኔ ቪዲዮ አልሰራውም ምንም አላደረኩም። ወላሂ ጫወታውን እየተጫወትኩ ያለ ሴት አጠራችኝ። ሄጄ ስራዬን ጨርሼ ከጀመርኩበት ቦታ ቀጥላለሁ ብዬ ነው የመጣሁት። እንዲህ ነው የሚመጣላችሁ ከዛ ደግሞ ስመጣ የጀመርኩትን ቪዲዮ የለም። ለካ ቪዲዮን ሳነካ ነው የቀረስኩ መስሎኝ፣ ቪዲዮን ስፈልግ አጣሁት። ከዛ ደግሞ እንደ አዲስ ለእናንተ መቅረጥ ጀመርኩኝ ማለት ነው። ገባችሁ? እንደዚህ ነው ፕሮሱ የሚጀምርላችሁ። ኤክስ እያደረጋችሁ እስከ መጨረሻ ትጫወታላችሁ ማለት ነው። አያችሁ፣ እነዚህ ጠብቁታላችሁ። እራሱ ይመራችኋል። ብያለሁ መጀመሪያም እስከሚጨርስ ዘት እንጠብቀዋለን። ብዙ ፕሮሰስ አለው። በተለይ ደግሞ በስራ የደከማችሁ ከሆነ እንደኔ ፕሮሰስ በጣም ነው ያለው እ በዚህ ሰሞን ሴትዮ ሀገር እንደምገባ ታውቃለች። በስራ እያሰቃየችኝ ነው ላ ማነው ግን እንደኔ ስራ ብንበዛበት? አላህ ያግዛችሁ። በነገራችን ላይ ወላሂ ለአዚም በጣም ከባድ ነው። በዛ ላይ ደግሞ እንደዚህ ደክማችሁ ያገኛችሁትን ብር ለበሺኤን ብራችሁን አትጨርሱ። እንደዚህ በነፃ ሞክሩት። ወላሂ ይጠቅማችኋል። በተለይ ደግሞ ግሩፕ ካላችሁ፣ በተለይ ሼር አድርጎ የሚላችሁ ከሆነ ግሩፕ ካላችሁ በጣም ነው የሚጠቅማችሁ። ወላሂ ነው የምላችሁ። በጣም ነው የሚጠቅማችሁ። እኔ አብዛኛውን እዚ ጋር የምትመለከቱትን እቃ እዛ ይሄ አሁን ገና አልከፈትኩትም። ትናንትና ነው የመጣው። ሌሎቹን ከፍቻችኋለሁኝ እና ብዙ ብዙ እንትን ነው እቃ ነው። ከዚህ በፊት ደግሞ ካርቶኑን ሁሉ አሳይቻለሁ ቲክቶክ ላይ እና ሄጄ ረትቤ መጥቻለሁ ማለት ነው። አንድ እቃ ውጭ ወጥቼ ገዝቼ አላቅም። በብሬ እንደዚህ በሽኤን እየተጫወትኩ ብሬ እየሰበሰብኩ፣ መጨረሻ ላይ ግን ምን እያደረግኩ እንትን እቃዬን እየሰበሰብኩ፣ መጨረሻ ላይ ሰብስቤ ረትቤ ነው የመጣሁት። ስረትብ ደግሞ ቀርጬ ላሳያችሁ ነበረ ረሳሁት። ሰው ስለነበረም ለመቅረጽ አልተመቸኝም። ቤት ውስጥ እኔ ብቻ ነኝ። ዩቱበር ሁሉም ቪዲዮ ለመቅረጽ ስታነሱ በቀፊቱን የምትቀርጹት ይመስለዋል ሰው እና ቪዲዮ ያትቅረሽ ቪዲዮ ያትቅረሽ እያሉ ለመቅረጽም ከአስሞራኒ ጣፋ ማለት ነው። በዚህ ምክንያት ሳልቀርጽ ቀራው እንጂ አሳያችሁ ነበረ። ምን ያክል እቃ እንደገዛው፣ ምን ያክል ልብሶችን ለቤተሰቦች እንደገዛው፣ ምን ያክል ደግሞ የቤት እቃ እንደገዛው አሳያችሁ ነበረ። እንሻላ ሀገር ስገባ ደግሞ ይህ እያንዳንዱን ነገር እነግራችኋለሁ። ገና እስከሚነካ አይጠብቅም ራሱ ነው ፕሮሰስ እያደረገ ያለው እና ይሁኒ ሊገዛቸው ያዘጋጀኋቸው እቃዎች እነዚህ ናቸው። እነሱ ነው በዜሮ መውሰድ ትችያለሽ እያለኝ ያለው። ሀገር ስገባ ደግሞ በሰላም አላስብሀኑ ተዓላ በሰላም መሳክቶልኝ ሀገር ከገባው እንሻአላ እንሻላ የገዛኋቸውን እቃዎች በቤቴ የማሳያችሁ ይሆናል በኢዝንላህ። በአላህ መቼም ተስፋ አይቆረጥም። እኛ እንኖራለን እንላለን እንጂ የሚኖረውና የሚሞተውን አንድ አላህ ነው የሚያውቀው። አላህ እድሜያችን ካረዘመውና ከደረስኩበት ቤቴ ገብቼ ደግሞ ያለውን ነገር እቃዎችን የእያንዳንዱን ነገር የማሳያችሁ ይሆናል በኢዝንላህ ማለት ነው። አሁን ደግሞ እናንተ እንዲትጠቀሙ ይኸው ቪዲዮ ስር ልንባላችሁ መሰረት ቪዲዮ ሰርች ይላችኋለሁ። እኔ እስከሚነካም እየጠበቀኝ አይደለም፣ ራሱ ነው ፕሮሰስ እያደረገ ያለው። ከዛ አያችሁ እነዚህን እቃዎች ራሱ በነጻ ነው የምትወስቷቸው። ማን ነው ሀታ ስልክ ራሱ በነጻ ገዝቻለሁ። በነገራችን ላይ ሌላ ጊዜም አሳያችኋለሁ፣ እያንዳንዱን ነገር ማለት ነው። ኢንሻአላህ ኤክስ እያረኩ እየተመለስኩ ነው፣ በነገራችን ላይ ገና ጫውታው አላለቀም። ይህንን ጫውታ ስንጨርስ ነው መጨረሻ ላይ ደግሞ ምን ምን ነክታችሁ ሼር ማድረግ እንደምትችሉ እንዴት እንደሚታይላችሁ ምን ያክል እንደሚያስፈልጋችሁ እነግራችኋለሁ። እንሻላ በተለይ ደግሞ ጉሩፕ ውስጥ ካላችሁ አንዳንድ ሰው ደግሞ የሚቀኛ ነው፣ እንደናንተ የዋህነት የለውም። ምንትን ይሁንልኝ ራሱ ስትሏቸው ማየት የማይፈልጉ ሰዎች አሉ። አንቺ ልትጠቀም እኔ ምን አገባኝ የሚሉ ሰዎች አሉ። ማነው ምን ችግር አለ ለጓደኞቻችሁ አይታችሁ እነሱ እንዲጠቀሙ ብታረጉ ማለት ነው እና ወላሂ ለሰዎች እንትን ለመጠቀም ሰበብ ስትሆኑ ወይም ደግሞ አንዲት የት ስትደሰት ማየት ማለት በጣም ነው ደስ የሚለው። በነገራችን በጣም ነው ደስ የሚለኝ። ወላ ለሰዎች እንትን የሆነ ሰዎች ኢልኝ ሲሉኝ በጣም ነው ደስ የሚለኝ። በሁለቱ ስልኬ ነው ማይላቸው በዚህ በምሳዮቹ እና ባለ በምቀርጽበት ስልክ ነው ጭምር የማይላቸው። ኮመንት ላይ መተው ራሱ ቁጥራቸውን ምናምን ሊንካቸውን ሲያስቀምጡ ወላ እየገባው ነው እንትን የማደርግላቸው ሼር የማደርግላቸው ማለት ነው ደስ ይለኛል። እኔ ሰዎች ሲያገኙ እኔም ሳገኝ ራሴም ሳገኝ ሰውም ሲያገኝ በጣም ደስ ይለኛል እና እና ለሰዎች ጥሩ ነገር ውደዱ። አያችሁ፣ እኔ አሁን የሚያስፈልገኝ ሰላሳ ሀባ ነው። እኔ ግን ምንም ነገር ሰው ጋር ሼር ሳላደርግ ነው የሰጠኝ። ለእናንተ ደግሞ እኔ ሁሌ ስለሚጠልብ ይመስለኛል እንደዚህ የሰጠኝ መጀመሪያም ጊዜ እንደዚህ ነው ያደረገልኝ በነገራችን ላይ። እና ብዙ ልጆች ደግሞ ሼር አድርግ ይለናል ላላችሁ ደግሞ አሁን እኔ እየተጫወትኩ ይኸው ሰላሳ ሀያ ዘጠኝ ኮይኑ ነው የቀረኝ ከዛ ደግሞ እናንተ ደግሞ እንደዚህ እንደኔ እንደዚህ ኮይን የማይሰጣችሁ ከሆነና እንደዚህ ምንም አይነት ሰው ጋር ሼር አድርጉ የሚላችሁ ከሆነ ምን እንደምታደርጉ አሳያችኋለሁ። ከዛ ደግሞ መጨረሻ ላይ ምን ያክል ብር እንደሚሰጠኝ ታያላችሁ። ማለት አሁን ሀያ ስምንት ኮይን ነው የሚያስፈልገኝ። መጀመሪያ ግን እንዴት አድርጋችሁ ሼር እንደምታደርጉ ላሳያችሁና ከዛ ደግሞ እንዴት አድርጌ ብር ምን ያክል ብር እንደሚሰጠኝ አሳያችኋለሁ። አያችሁ እንደዚህ አይነት ነገር ሲመጣላችኋል። ለምሳሌ እኔ ኮይን ሰቶኛል፣ ራሱ ሙሉ ኮይን ሰቶኛል። ሰውም ጋር ሼር ማድረግም አይጠበቅብኝም፣ ማንም ጋር ሼር ማድረግም አልፈልግም ማለት ነው። እዚ ጋር ተመልከቱ። እነዚህ እናንተ ሼር እንድታደርጉባቸው ነው የተቀመጡት። አንደኛ ይሄ ዋትስአፕ፣ እንንካ ዋትስአፕን እንደዚህ ነክታችሁ ስትገብ እኔ ግን እንትን ፓስወርድ ስላደረግኩለት እንደዚህ ሲመጣላችሁ ለምትፈልጉ ሰው ግሩፕ ሊሆን ይችላል ለምትወዷቸው ለምትፈልጓቸው ጓደኞች ሊሆን ይችላል። ይሄ ሁሉ ሺኤን እቃ የሚመጣብኝ ቁጥር ነው። ይሄ ቁጥሩ አዲስ ነው፣ ለዛ ነው የማቃቸው ጓደኞች ቁጥር የማይመጣው። ማን እዚህ አሁን የሚቀርጥበት ስልክ ላይ ነው ያለው። አሁን ለሁለት ሰው ሼር ላድርግ። ይው ሼር አደረግኩኝ። እንደዚህ ሼር ታደርጋላችሁ። ከዛ ደግሞ እንደዚህ ት ባክ ትሉና እንደዚህ ትመለሳላችሁ። ቅድሙ ቦታ ማን፣ አሁንም ፌስቡክ ካላችሁ ደግሞ ፌስቡክ እንትን ካላችሁ እሱም በረምዘን የታሰረው ማለች ረምዜና አይታችኋል እንትን ከፍታችሁ እንዳትገቡ ሰምታችኋል። የምታውቁኝ ሰዎች ከተገናኘን ማለት ነው። እንደዚህ ኦኬ ስትሉ ይሄው ፖስት አድርግ ይላል። እናንተ ደግሞ እዚህ ጋር አምጥታችሁ ስለ ሺኤን ነፃነት፣ እንዲሁም ደግሞ ይሄን ሊንክ ተጭናችሁ ገብታችሁ ትጠቀማላችሁ ብላችሁ እዚህ ጋር መጻፍ ትችላላችሁ። እኔ ግን መጻፍ አልፈልግም። ፖስት ነው ማረገው። እንደዚህ ፖስት ታደርጉታላችሁ። ከዛ ራሱ ይመልሳቸዋል። ሚሴጅ ላይም መላክ ይቻላል። ሊንክ እዚህ ጋር ደግሞ ሊንክ ኮፒ አድርጋችሁ ዋትስአፕ። አሁን ለምሳሌ ይሄን ኮፒ እናድርግና ኮፒ ተደርገዋል። ዋሳፕ ላይ ተመልሼ ሰው ጋ ላከው። ምሳሌ አሁን ይህንን ጫን ብላችሁ ስትይዙት እንደዚህ አይነት ነገር ይመጣላችኋል። ፔስት የሚለውን ስትነኩ ኮፒ ፔስት ይሆናል ማለ ይህንን ኦኬ ስትሉ፣ ግሩፕም ይሁን ዋሳፕ ለጓደኞቻችሁም እንደዚህ ታደረጉና እዚ ጋ ሪከርድ ታደረጉና ሊንክን ተጭነሽ ኪፒ ብላችሁ መናገር ትችላላችሁ ማለት ነው። ከዛ ደግሞ እዚ ጋ እንደኔ እንደዚህ ኮይን ይሰጣችኋል ማለት ነው። ሰዎች እናንተ አሁን ለመጀመሪያ ጊዜ የምትገቡ ከሆነ ሰዎች ያንን ሊንኩን አሁን ለምሳሌ ዋስአፕ ላይ ላክነውን ይህንን ሊንክ ሰዎች እንደዚህ ጫን ብለው ሲገቡ አሁን ጫን ብዬ ስገባ ወደ ቅድሙ ቦታ ነው የሚመልሰኝ። ግባችሁ ይኸው ቅድሙ ቦታ ነው የመለሰኝ እና ሊንካችሁን ተጭነው በገብ ቁጥር ለእናንተ ነው የሚቆጥርላችሁ ማለት ነው። ኦኬ አሁን ጫወታውን ልጨርስ። እንደዚህ አድርጋችሁ ለጓደኞቻችሁ ሼር ለአስር ሰው ለሰላሳ ሰው ሼር ካደረጋችሁ ሰላሳ ኮይን ይሰጣችኋል ማለት ነው። በተለይ ደግሞ ለመጀመሪያ ጊዜ ሺኢናችሁ የሚጠቀሙ ከሆነ እንደዚህ አይነት ነገር የማይመጣላችሁ ከሆነ ደግሞ ሺኢናችሁ እንደልቱና በአዲስ ኢሜል በአዲስ ቁጥር ክፈቱት ከዛ በምሰጣችሁ ኮድ ወይም ደግሞ ባስቀመጥኩላችሁ ኮድ የጽፋችሁ ገብታችሁ እናንተም ጫወታውን እየተጫወታችሁ እስከ መጨረሻው መጫወት ምንድን ነው የምታደርጉት? ያአሁኑን እንደዚህ እየተጫወታችሁ ኮይን የተሰብስ ትሰበስባላችሁ መጨረሻ ላይ ግን እንትን ብር ሰጣችኋል ማለት ነው። አሁን ደግሞ ቪዲዮ እንዳይረዝም እነዚህን ኮይኖች ጨርሼ ሁለት ደርሼ እመለሳለሁ። እሺ ጠብቁኝ። እና እንደነገርኳቸው ኳቸው አሁን ሁለት ደርሻ አለ ሁለት ነው የቀረኝ፣ ግን እሱ ጨማሪ አንድ ሰቶኛል፣ ግን ችግር የለውም። ሁለት ነው የሚቀረኝ። ሁለቱን ጨርሺ ደግሞ ብሩን እንዴት እንደሚሰጠኝ ያሳያችኋለሁ ማለት ነው። ከዛ አሁን አንድ ነው የቀረኝ። መጀመሪያ ግን የንትን የብሩን ቦታ ላሳያችሁ ማለት ነው። መጀመሪያ ባክ ብዬ ወጥቼ የብሩን ቦታ ላሳያችሁ እና ከዛ ተመልሽ ይመጣለሁ። እዚ ጋ ተመልከቱ የብሩ ቦታ አንድ ሪያል ከሀምሳ ሳንቲም ነው ያለኝ የጠለብኳቸው እቃዎች በነጻ እነዚህ ብዙ ናቸው እነዚህ ብዙ ነው እያችሁ ዜሮ ዜሮ ይሄ ሁሉ ሺን በሰጠኝ አስራ አንድ እቃ ገና አልደረሰኝም ይህ እነዚህ ደግሞ ፕሮሰስ ላይ ናቸው ማለት ሶስቱ ስለዚህ አሁን የቀረኝ አንድ ሪያል ከሀምሳ ሳንቲም ነው ስለዚህ ምን እናደርጋለን አንዴ ከዚጋ እንውጣና ወደ ዋሳፕ እንገባለን በቅድሙ ሊንክ እንድንገባ ማለት ነው ኦኬ ብዬ ወደ ቅድሙ ቦታ ይመልሰኛል ማለት ነው። እንደዚህ ከመለሰኝ በኋላ አንድ ነው የቀረኝ። ኦኬ ብዬ አንዱን ጨርሼ ደግሞ የብሩን ቦታ ተመልሰን ሂደን እናየዋለን ማለት ነው። እሺ ህባይቢ፣ እንደዚህ አሁን ጨረስኩኝ። ምን እንደሚያደረግ ተመልከቱ። ጨዋታውን ከጨረስን በኋላ እንደዚህ ይመጣላችሁ። እዚ ጋር ትነካላችሁ። ኦኬ ስትሉት የብሩ ቡሮ ቦታ ይመጣል ማለት ነው እና ፕሮሰስ አለው። ጠብቁ አሳያችኋለሁ አሁን ብሩ ወደ እንትን ለመግባት አሁን እነዚህ ኮይኖች ናቸው፣ ወይም ደግሞ እቃ ስገዛ ዲስካውንት የሚያደርጉልኝ ኮፖኖች ናቸው ማለት ነው። ይሄ ደግሞ ይኸው ካርድ ላይ ወይም ደግሞ ስልክ ላይ የሚገባ አምስት መቶ አምሳ ሪያል ነው ማለት ነው። ስለዚህ አንድ ላይ ስንት ይሆናል? እዚ ጋር አንድ ላይ አንድ ሺ ሁለት መቶ አምሳ ይሆናል ማለት አንድ ላይ አጠቃላይ። ስለዚህ አሁን ኦኬ ብለን ከዛ ጨርሻለሁ። አሁን ወደ የተመለሳለሁ ወደ ቅድሙ ቦታ ከዛ እዚችና ክቼ ተመልከቱ የብሩ ቦታ ማለት ነው እያችሁት አምስት መቶ አምሳ ሪያል ሰጠኝ ማኑ ቅድም አንድ ሪያል ከአምሳ ሳንቲም አልነበረም አሁን ደግሞ አምስት መቶ አምሳ ሪያል ከአንድ አምስት መቶ አምሳ አንድ ሪያል ከአምሳ ሳንቲም ሆነ ማለት ነው ስለዚህ ህባይቢ አሁን ደግሞ በዚህ በነጻ መጥላብ እችላለሁ ማለት ነው እና መግቢያ ላይ አሳይቻችኋለሁ እንዴት እንደምጣለብ እንዴት እንደጠለብኩ እያንዳንዱ ነገር አሳይቻችኋለሁ ውሸታም እንዳትሉኝ ነው ይህንን እያስረዳኋቸው ያለሁት ስለዚህ ውሸታ አይደለም ይኸው ቅድም ባያችሁት ቦታ ይገባልኝም ብር፣ እንዲሁም ደግሞ ውሸታም ነሽ ካርድ ነው እንዳትሉ፣ ደግሞ የጌም እንደሆነ እዚጋ ገብቼ እሳያችኋለሁ። ማንት ነው አያችሁ፣ እዚጋ ምንድን ነው የሚለው? ጌም አያችሁ፣ ጌም ሪወርድ መሰለኝ የሚለው ስለዚህ እነዚህ ጌም ተጫዎቼ ነው። እነዚህ ደግሞ ሾፒንግ ወይም ደግሞ ቅድም መግቢያ ላይ ያሳየኋችሁ ካርጎ አልኩኝ ሾፒንግ ያደረኩበት ነው ማለት ይው ሾፒንግ ይላል የሚቀነስ ምልክት አለው። ያኔ በብሩ ቀንሼ ወስጃለው ማለት ነው። ይው ይሄ ትናንትና የሰጠኝ ነው። ይሄ ትናንትና ሾፒንግ ያደረኩ ነው። ይሄ እነዚህ የሰጡኝ። ይው በየጊዜው ይሰጡኛል። እኔ ደግሞ ኦርደር አደርግበታል። ኦርደር የሚደረገው ጥቁሩ ነው። የሚሰጠኝ ደግሞ በአረንጓዴ ከለር ያለው ነው። አያችሁ ይህን ሁሉ ነው የሰጠኝ ተመልከቱ። ይሄ ሁሉ ጌም ተጫዎቼ ነው። ይህንም ሁሉ ብር ያገኘሁት እና ውሸት አይደለም። ሀባይ ብ ይህን አንድ መቶ አንድ ሺ አራት መቶ ምናምን ራሱ የገዛው አለ አያችሁ፣ ሁለት ሺ አንድ መቶ አርባ ሶስት ሪያል የገዛው እቃ አለ ማለት ነው። እና ሾፒንግ ያደረግኩበት የዛሬ አንድ ወር ስለዚህ ውሸት አይደለም። እና እንዳያችሁት፣ ይሄ እንትን አሁን የካርዱ ቦታ ይሄ ነው። ይሄ ደግሞ ጌም ላይ ሾፒንግ እንጂ ካርድ ላይ ማስገባት አትችሉም። ግዴታ ሾፒንግን ብቻ ነው የምታደረጉበት። እና ብሩን መቀበል አትችሉም። ብቻ ጫወታውን ትጫወታላችሁ ራሳቸው ብር ሰጣችኋል እነሱ ጋር ነው እቃ እንዴት ገዙ የሚፈቅዱላችሁ ስለዚያ ባይቢ ይህንን ይመስላል ስለተከተላችሁኝ አመሰግናለሁ ክበሩልኝ ላይክ ማድረጋችሁን አትርሱ ለሌሎቹም እህቶች እንዲጠቀሙበት ሼር አድርጉላቸው አመሰግናለሁ